ሰው ክብሩን ለመሸጥ ገንዘብ ከፍሎ የሚገባበት ብዙ ቦታ አለ። ሲወጣም ክብረ ቢሰውን ይወጣል። በዱንያ ላይ ደግሞ በነጻ ተገብቶ አትርፎ የሚወጣበት መስጊድ ብቻ ነው። ከዛ ውጭ ዱንያ ላይ በነጻ ተገብቶ የሚተረፍበት ቦታ የለም። የዚህ አይነት ቦታ አላህ ስብሃነወተዓላ ወደውን ከፊሉ በሱስ ከሱሱ ላይ አልነሳም ብሎ ከፊሉ አይ አላቋርጠውም ድራማ ብሎ ድራማውን እየቀጠለ ከፊሉ አረ እንደ የፈለገ ኢማሙ ሀያ አለሰ ላይ በሉ ማንቼ ጎሉን ሳያገባ ብሎ ደግሞ ቁጭ ያለ ያለ ማን ግጥሚያ አይኖረው አላውቅም። ደግሞ ድንገት ማንቼ ካለው አላውቅም። አንተም አለበት እንዳትሉ አጠቃላይ በተለያየ አህዋል ያሉ ወንድሞቻችን ቁጭ ባሉበት እኛን አላህ ስብሃነሁ ወተዓላ በእንደዚህ አይነት ምርጥ ቦታ መላእክቶች የሚያንጃብቡበት እዚህ ቤት፣ ከማንም የምንለየው ደግሞ የሚተላለፈው መልእክት፣ እንኳን ሀዲሱ ባይገባው እዚህ ጋር ቁጭ ያለ ሰው በመቀበጡ ብቻ ምህረት ያገኛል። የሚገርም ትርፍ ነው እኮ ዱንያ ላይ እንደ መስጊድ ትርፍ ያለበት ቦታ የለም። ለአንድ ሰዓት ለሁለት ሰዓት ዳዕዋ ቢነገር ምንም አይገባው ባይገባው፣ ግን አይከስረው ስለተቀመጠ ብቻ እያንዳንዱ ተቀማማጭ ሁሉ መላእክቶች ሁሉ ማረው እዘንለት እያሉ ዱዓ ያረጉልናል። አላህ ሱብሃነሁ ወተዓላ ከሚማሩት ከተማሩት ባሪያዎቹ አላህ ያድርገን። እንግዲህ ዛሬ ወንድሞቻችን ያው ብዙ አስቸግሬያቸው ነው በአራት ወር አካባቢ ፕሮግራም እንድናዘጋጅ ብዙን ጊዜ ይጠይቁናል። ሳናው ቀርተን አይደለም ነገር ግን እንደምታውቁት ዳዋው በጣም አድርጎ ሰፍተዋል። ገጠሩ ዳዕዋ ይፈልጋል፣ ከተማው ዳዕዋ ይፈልጋል። ያ ሁሉ ደግሞ ማዳረስ አይቻልም። አላህ እንኳን የራሱን ሐቅ ቆሞ መዝገድ የማይችል ሰው ቁጭ ብሎ ቁጭ ብሎ የማይችል ሰው ተደግፎ ተደግፎ የማይችል ሰው እያጠቃቀሰ እያጠቃቀሰ ደግሞ መዝገድ የማይችል ሰው በቃ አምሮን ስቷል አይጠየቅ እዚህ ድረስ ያሉ ሰዎች ይጠየቃሉ። ስለዚህ ዳዕዋ ሰው ይፈልጋል። ነገር ግን ዳዮች የሉም። ዳይ የለም። እዚህ ሀገር ሰባት ልጅ ይወልዳል፣ ዘጠኝ ልጅ ይወልዳል። ልጁን ዳይ ለማድረግ የሚመኝም አባት ብዙ የለም። በጣም የለም። ለምን? ዳይ ከሆነ መኪና አይዝም፣ ዳይ ከሆነ ቆንጆ ብር አይቆጥርም፣ ዳይ ከሆነ የሰው ሰደቃ ተቀባይ ሆኖ ይኖራል የሚል ሜንታሊቲ ስላለ ዳይ አናገኝም። ዳይ የለም ደግሞ ማለት ምድር የለም ነው። የመኖር ያለ መኖር ዋስትና የሚኖረው አንድ አካባቢ አምር ቢል ማዕሩፍ ነይ አኒል ሙንከር ሲኖር ብቻና ብቻ ነው። እዚህ አካባቢ በሰላም ገብቼ እወጣለው የሚል የምትል ወደ መልካም የሚያዝ ከመጥፎ የሚከለከል ስለ ግድ ያስፈልጋል። በየትኛው የምንቀይራቸው ቤቶች የምንገዛቸው ቤቶች ቤቱ ያምራል አያምርም፣ ካሬ ስንት ነው አይደል? ማለት ያለብህ አምር ቢል ማዕሩፍ አለ የለም። አምር ቢል ማዕሩፍ ከሌለ አባት እንደ አባት የማይታይበት፣ ታላቅ እንደ ታላቅ የማይታይበት፣ የሰው ሀቅ አማና ነውር የማይሆንበት አካባቢ ከሆነ ምን ትኖራለህ? እንኳን ሞባይል ልጅ እየቀማ አይደለ እንዴ? ሰው ሞባይል ምን ይገርማል። ልጅን አክቶ 3 ሚሊዮን ብር አምጣው፣ 2 ሚሊዮን ብር አምጣ እያለ የአንድ ሰው ቀልብ መስበር ቢገባውና አምር ቢል ማዕሩፍ ቢገባው ኖሮ እንኳን ልጁን ሊደብቅበት 3 ሚሊዮን ብር ሊጠይቅ ይቅርና አያስበውም ጉዳዩ። ስለዚህ ወንድሞቻችንም ላይ እዚህ አካባቢ ዳዕዋ ለማድረግ ብዙ ጊዜ ይጠይቃላችሁ። አላህ በሚያውቀው እግራችን ዘርግተን ለመተኛት እግራችን ዘርግተን ለመብላት አይደለም። በጣም ብዙ ክፍተት አሉብን ከሚባለው በላይ ክፍተቱ በነገራችን ላይ በሙስሊሙ ብቻ አገሪቷ ብዙ ክፍተት አላት። 120 ሚሊዮን አለ ሰዎች ግን የሉ። ቀበሌ ስትሄድ የምትጨነቀው ለምንድን ነው? አምር ቢል ማዕሩፍ ስላልሰማ ነው። መታወቂያ መስጠት ውለታ ይመስለዋል? ለምን እንደሾመው አላህ አያውቅም። ክፍለ ከተማ መሄድ ጭንቀት ነው። ለምን? ሳንቲም ካልከፈለ ጉዳዩ ያልቅለት ጤነኛ ሰው ስላልሆነ የተቀመጠው ችግር ውስጥ ትገባለህ የትም ጉዳይ ስንሄድ መደራደሪያ የምናደርገው ሳንቲም ሆነ ለምን አምር ቢል ማዕሩፍ ስለሌለ አምር ቢል ማዕሩፍ በጣም ዋጅብ ነው ይሄ ዳዕዋ የሚያስተላልፍ አካባቢያችን ላይ ሰው ካለ እንዳይሰበርብን ያ ሰው እንደ እንቁላል የመያዝ ወላሂ ግዴታ ይኖርብናል ይሄ ልጅን ልጅህ የሚያደርገው ይሄ ዳዕዋ ያደረገለት ነው። ልጅ ላይ ደሞ ዳዕዋ ያደረገው አንተ ድንገት ኮልፌ ተኝተ ሊሆን ይችላል። ሱቀን ግን አላህ ይዘጋው ይዘገው። ልጅ እዚህ ቤት ሲመጣ መርፌ ስለተወጋ አንተ ሄደህ ኮልፌ እንኳን ቀብር ብተኛ እዚህ ቤት የሚያደርገው ሰላት አላህ እንተ ያደርስልሃል። ኢዛ ማተ ኢብኑ አደም ንቀጣ አመልሁ ኢላ ሚን ሰላስ። የሰው ልጅ ስራ ሁሉ ይቋርጣል ሶስት ነገር ሲቀር ተብለዋል። ከዛ መካከል አንዱ አ ወለ ዱሳሊ የድዑ ለሁ መልካም ልጅ ለአባቱ ዱዓ ያደርግለት። ረቢ ረሐሙሁማ ከማ ረበያኒ ሰጊራ ጌታዬ ወይ በልጅነቴ እንዳዘኑልኝ፣ ስሸናባት እንደሸናውባት፣ እንደቻለችኝ፣ ሌሊት ተነስቼ ከእንቅልፍ ሳትነሳ ከእንቅልፍ ያስነሳዋት ጡቷን የቧጨርኳዋት ሰርግቤ ልትሄድ ስትል ያስቀረዋት ከለቅሶ ከሚደረገው ማህበራዊ ጉዳይ ያስቀረዋት እናቴ ቀብር ተኝታለች ብሎ እዚህ ጋር ሁለት ረከዓ ሰግዶ ዱዓ ሲያደርግላት፣ አልሐምዱሊላህ የመርካቶ ሱቅ ይዘጋል አይመለከት ወራሽ ወስዶታል። እዚህ ቤት የተውከው ልጅ ግን ኢላ የመልቅያማ ልጅ ባንተ ዘር እስኪያበቃ ድረስ ቀብር እስኪገቡ ድረስ ሱቅ አልተዘጋ። ከዚህ የበለጠ ብስራት ምናለው? ቁም ነገሩ ዘጠኝ መውለድ አንድ መውለድ አንዳንዴ ማለ መውለድ አይደለም። አላህ የራሱ ሒክማ አለው። አልሐምዱሊላህ ዘጠኝ ልጅ አለኝ ስትለው ዘጠኝ ክብሪት ነው የሚሆንብህ፣ በጥሩ ካላሳደግክ ዘጠኝ ስላለ አይደለም። አንድ ወንድሜ ደግሞ ተመኝቶ አንድ ልጅ ስላጣ አላህ ፈልጎልና፣ በልጅ እንዳትቀጣ ስለፈለኩኝ እኔ አንተን ስለፈለኩኝ ብሎ ነው እንጂ አላህ የፈለጉን መንታ ይሰጠዋል፣ የፈለገውን አንድ ልጅ ይሰጠዋል፣ የፈለገውን ደግሞ መሀን ያደርገዋል። ይህ ኔትወርክ ያለው በአላህ እጅ ብቻ ነው። ስንቱ እየሄደ ነው አይደል? እንዴ አንድ ልጅ ፍለጋ ቻይና አምስት ሚሊዮን ብር ታይላንድ ሰባት ሚሊዮን ብር ህንድ አስር ሚሊዮን ብር እያለ ስንት ብር ያወጣል። አላህ የራሱ ህክማ አለ። ያ ህክማው በሱ እጅን ያለ። ስለዚህ እርሴን እስካሁን አልገባውም። ወደ እርሴ ከመምጣቴ በፊት እያንዳንዳችን አምስት ልጅ ሶስት ልጅ ሁለት ልጅ በምንወልድበት ጊዜ ልጃችን አንዱ ጎበዝ ነጋዴ ከሆነ አልሐምዱሊላህ አንዱ የአላህ ቤትን የሚንከባከብ